ሰላም እንዴት አደራችሁ? አንዴ ወደዚች እመጡልናል። እንዴት ነው ትልናት። ሰላም ነው እንዴት አለ ሁሉ ሰላም ነው። ሰላም ነው። እችሁት ነው እንደ የሚኖሩ? አዎ ቤተሰብ ሎት ቢኖርም እነዚህ ታሞ ነው የመጣይ። ባልተቤቱት የለም፣ የለም፣ በድንገት ሙተዋል በድንገት ሙቷል። እየተበደርኩኝ ግማሹን ቀናቀን ከፍያለሁ። ቀናቀኑንም እየተበደርኩ ነው የከፈልኩ እንጂ ከቤት ያህል ዝቄ ከቤት ያውጥቼ አልከፈልኩትም። ተበድሬ ነው። ዛሬም መባዶ ቤት ነው ያለሁ። ስንት ብር ተበድሮ ነው የማየው? ኧረ ብዙ ነው። እኔ አላውቀውም እንጂ ልዩ የሌለው እንጂ ብዙ ነው፣ ብዙ ነው። ቀናቀኑ አንስቱ ነው ደውልዩ። ባባ ምኑ ነው በድንገት ነው? በራብ ሆን በህመም ይሆን? በድንገት ነው የሞት? እኛ እናንተ ታውቃላችሁ እንዴ? ችግሩን ሰምተን ነው ሰዎች ነግረው ነው የመጣንና ምንም የለኝ ባዶ ቆርቆሮ ነው፣ ምንም የለኝ። ልጅ አለ ሰላም፣ እንዴት ናችሁ? ወደ ቤተሰቦች ሰዎች፣ እኔ የምታያቸው እናት እማማ የሚያግሳችሁ የለም። በጣም ያሳዝናሉና የሚዱ ለሁሉም ሸራ አድርጉት።

ልጆችንም እኔን የሚመርቁን ብላ ይህችን 18 ሺህ ብር ልካልዎታለች። ያቆይልኝ፣ አሜን። በሰፊ እጁ ይስጥልኝ፣ አሜን። ያቆይልኝ፣ አሜን። ድሮኮኑ፣ አሜን። ተባረኩ፣ አሜን። ይስጥልኝ፣ አሜን። አድጋችሁ ለመፈጠም ለማደግ ሰው ለመጥቀም ያብቃልኝ። አሜን። ተባረክ ለልጅ ተባረኩ ለልጆች አሜን። ለልጆች ይርብላት እንደዚህ ለመስጠት ለአትበዝን አሜን። ለመስጠት ቦታ ያውልልኝ። ልጆቿ ደሞ ደርጅተው የእሷን ወረታ ለመመለስ ያብቃልኝ። አሜን። ብሮኩ ነው ትባረክ። እድሜ ይስጥልኝ። እያመቱ ያድርስልኝ። እያመቱ አመኒዋል ያድርስልኝ። ያቆይልኝ። አሜን። ተባረኩ። ብሮኩ ነው ትባረክ። እድሜ ይስጥልኝ። ልጆቿ ይውጡላት፣ ሺ ይሆኑላት፣ ይውለዱላት፣ ይክበዱላት፣ ያቆይልኝ። አሜን። በርታ ይበሉ። እሺ እናታ መልካም ጊዜ ሁኑላችሁ። በእሷ የሚያስፈልጉት ነገር ያድርጉ። ሽም አየ እግዚአብሔር ከፈቀደ ልጃ ጊዜ እንዳይቆታል። እግዚአብሔር ፍቃድ ሰዎች ሰላም ነው።